ጥሪ አድርጋችሁ ነበር። እስካሁን ድረስ መልስ አግኝታችኋል ወይ? ቀጥተኛ የሆነ መልስ በግሩፕ መጥተው አራትም አቅጣጫ ያሉት እንዲህ አድርገናል ከዛሬ ጀምሮ እንደዚህ አብረን እንወያይ እንነጋገር የሚባለውን ነገር ኦፊሻሊ ለሀገራዊ ምክክር የደረሰን ነገር እስካሁን የጠበቅን ነው። ክቡር ሰብሳቢያችን የተናገሩትን እኛም እናውቋለን ሰምተናልም። ነገር ግን በተናጠል ብቻ ስለነበረ ይህንን እንዲህ ላለ እጅግ ለምናክብሩና ለምንወደው ሚዲያችን ያልሆነ ነገር መናገር አንችልም። ነገር ግን በጣም ተስፋ አለን። አዎንታዊ አመለካከቶችን ይዘን ነው የምንቀሳቀሰው። ደፍነት ላይ ቅርብ ጊዜ እናሳውቃቸው ብለን ተስፋ እናደርጋለን። የማይሳተፉትን ተደራሽ የምታደርጉበት መንገድ በጣም ግሩም ጥያቄ ነው። ተደራሽ የምናደርግባቸው ብዙ መንገዶች፣ አንዱ ካሉበት ሆነው ልክ ዳያስፖራዎች በይነመረብ አማካይነት እንደሚሰጡ ሁሉ ካሉበት ሆነ ለእኛ ብሰጡን፣ እኛ አድራሻችን በየቦታው እየረጨን ያለ ነው። ከዚያ ማየት ይችላሉ። በዚያውም አማካይነት እንዲመጡ ማድረግ። ሁለተኛው ወገኖቻችን በትጥቅ ግጭቱ ውስጥ የሚገኙ ወገኖቻችን ትጥቆቻቸውን እንደያዙ የራሳችን ልኡካን ብልኩልን እኛ ለመቀበል ዝግጁ መሆናችንን በየሚሊዮን የተናገር ነው። ዛሬም በዚህ አጋጣሚ ደግሞ የከበረ የፍቅር ጥርም የእናት ሀገር ጥሪ፣ የአባት ሀገር ጥሪ ወይም የኢትዮጵያ ወንድሞች፣ የኢትዮጵያ ልጆች ቤተሰብ፣ አንድ ቤተሰብ የተጣላ ስለሆነ ቤተሰብ ውስጥ ችግሮቻችን ተመካክር መፍታት ስላለብን አሁንም የክብር ጥሪ በዚሁ አጋጣሚ ማስተላለፍ እንወዳለን። ስለዚህ የማይሳተፉትን መድረስ የምንችለው በውክልና ካሉበት በበየነ መረብ አማካይነት ከዚያም ደግሞ በውጭ መንግስታት በተለይም በዲፕሎማቶች በቀይ መስቀል በሌሎችም ሁሉ አደራ እያል ነው። እነሱም ባግኘት አጋጣሚ ሁሉ ጥረት እያደረጉ ይገኛሉ እና እሱንም በጣም በቅርበት እየተከታተልን እንገኛለን። ወካይነቱ ሬፕሬዘንቴሽናል ምን ያህል በዚሁ አይነት ሁኔታ የመጡትን ሰዎች የሚያቀርቡት ሀሳብ ምን ያህል ወካይ ሊሆን ይችላል? በጣም ሳይንሳዊ የሆነ ጥያቄ ልክ እንደ ቅድሞቹ ጥያቄዎች። እነዚህ ለመጀመሪያ ጊዜ አይደለም እንደዚህ ሲዳማም ስንሄድ፣ ኦሮሚያም ስንሄድ እነዚህ እኮ በብልጽግና ፓርቲ የተመረጡ ናቸው። ስለዚህ መቶም የሚያንጸባርቁት የብልጽግና ፓርቲ አቋም እንጂ የህዝቡን አቋም አይገልጽም የሚል ነበር። ለዚያም ደውለው ከተቃዋሚ ፓርቲዎች ሚዲያዎች ኑ ግቡኤው አልኳቸው። አዩት ህዝቡ የምናገረውን ተመለከቱ። ጎንደር ነበርኩን ቅድም ወንድሜ እንዳለው ክቡር ኮሚሽነር ሌሎች እንደተናገሩት ህዝባችን የምናገረው ጦርነት ሰልችቶናል፣ ሰላምን እንፈልጋለን፣ እንመካከር። የሚያዋጣን መመካከር ነው። ያነሱት መሰረታዊ ችግሮች ከህገ መንግስት ጋር ተያያዙ፣ ከሙስና ጋር ተያያዙ፣ ከውክልና ጋር ተያያዙ። እነዚህ በሙሉ ተነስተዋል። ስለዚህ ወካይነቱ ወይም የዚህ ቫሊዲቲ እነዚህ አመራረጣቸው የተዛባ ሊሆን ስለምችል ምን ያህል ሌላውን የተቃራኒ ፓርቲ ሊወክሉ ይችላሉ የሚል እንድምታ ያለው ጥያቄ ስለሆነ በሚገባ እንደሚወክሉ እናንተ ራሳችሁ ገብታችሁ ነገ ተነጎዲያ ታዩቸኋላችሁ። ስለዚህ ነገ የሚታዩት የሚታረጋግጡት ነው። ስለዚህ ወካይነት አለው ብለን አፋችን ሞልተን መናገር ያስቻለን መሬቱ ያገኘ ነው። ፋክት እና ሐቅ ነው። ተግዳሮቶች ውስጥ ምንድን ናቸው? ሶስት ናቸው። የመጀመሪያው አሉታዊ አስተሳሰብ አይሆንም፣ አይቻልም፣ አይደረግም። ሁለተኛው በቃላት ደረጃ በተለይም በተለያዩ ቦታዎች የሚረጩ መርሶች ህዝብን ከሚያቀራርቡ ይልቅ የሚያራርቁ ሆኖ ያገኘ ናቸው። ምንም መሰረት የሌላቸው ከመሬት ግን በየቦታው የሚረጩ እነዚያ ሀሳቦች። ሶስተኛው በመሬት ላይ የሚደረጉ አንዳንድ ጊዜ ያልታስቡ አጋጣሚዎች፣ በተለይም ግጭቶች። በአጠቃላይ እነዚህ ናቸው። እስካሁን ድረስ ይሄ አሁን የሚነሱ ነገሮች አሉ። በመጀመሪያ ሀገራዊ ምክክር ለምን አስፈለገ የሚለው ነገር አሁንም አጽንኦት ሰጥቼ መናገር እፈልጋለሁ። ለማደራደር አይደለም፣ ለማስታረቅ አይደለም፣ ሌላ ሌላ ሌላ አይደለም። ሀገራዊ መግባባት ለማምጣት ነው። ማደራደር? አዎ የሚደራደር ካለ እናመቻቻለን፣ አናደራድርም። የምናመቻቸው ለምንድን ነው? ለዚህ ስራችን አስቻይ ሁኔታ ስለሚፈጥር፣ አስቻይ ሁኔታ ስለሚፈጥር፣ የተለያዩ አካላት እንዲደራደሩ ምቹ ሁኔታ መፍጠር እንፈልጋለን፣ ግን አናደራደርም። የሚያደራድር ሌላ ነው። ድርድር እንደምታውቁት የሆነ ነገር ለማግኘት የሆነ ነገር ለመስጠት ነው። እሱ ደግሞ ፖለቲካ ነው። እዚህ ጋር ግን ሀገራዊ መግባባት ለማምጣት ነው። ሀገራዊ መግባባት ለምን ያስፈልጋል? አዋጁን መሰረት አድርገን የሰራነው እስከዛ ድረስ ከአዋጁ ውጭ የሰራ ነው ነገር የለም። ሜቶዶሎጂውም ቢሆን የተቀረጸው እሱን መነሻ በማድረግ ነው። የተሳታፊ ልየታ መርሆቹ ምን እንደሚሉ እዛ ውስጥ ተዘርዝረዋል። ቤዝ ዶንዛት ነው የሄድነው ማለት ነው። ይሄ ለምን ያስፈልጋል? እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች አልተግባባንም። የሀሳብ ልዩነቶች አሉን። በሀሳብ ልዩነቶች ደግሞ አልቆምም፣ ደም ሲያፋስሱን ኖረዋል። እነዚህ ነገሮች ሰው በቃ ልንል ይገባል። የሀገራዊ ምክክር ለማካሄድ የሚያስችል አንድ ፕላትፎርም ይፈጠር፣ ያንን የሚመራና የሚያስተባብር አካል እንፍጠር ተብሎ ነው ይሄ ኮሚሽን የተቋቋመው። ስለዚህ የዚህ ግቡ የዚህ ዓላማው ሀገራዊ መግባባት ለመፍጠር የተሸረሸሩ የተሸረሸሩ ማህበራዊ እሴቶቻችንን እንደገና ለማደስ ከፖለቲካ ወገንተኝነት፣ ከማንኛውም የመንግስት ተጽዕኖ ነፃ የሆነ ተቋም ነው። ይህንን አፌ ሞልቼ ነው የምናገረው። ምክንያቱም የማንም አጀንዳ ተሸክመን የምንሄድ ሰዎች አይደለንም። የማንም ፈረሶች አይደለንም። እኛ ለኢትዮጵያ ህዝብና ለእውነት የምንወግነን በቃ ፒሬድ። ሌላ እንትን የለንም። ለኢትዮጵያ ህዝብና ለእውነት ይቺ ሀገር ከገባችበት ውጥንቅጥ ሁኔታ ውስጥ ወጥታ ለሚቅ ለመጪው ትውልድ ለእናንተም ጭምር ብሩህ ተስፋ ለማየት ነው። ሌላ ምንም እንትን የማንም ተቀጥላዎች አይደለንም። የብልጽግና ፓርቲም አይደለንም፣ የኢዜማም አይደለንም፣ የኢትዮጵያ መንግስትም አይደለንም። የኢትዮጵያ ህዝብ ነን እኛ፣ አለቀ። ይሄ በደንብ ሊሰመርበት ይገባል እና ኦብጀክቲቭን በደንብ ልትረዱት ይገባል። በእውነት የዚህን መተማመን የሰፈነበት አዲስ የፖለቲካ ስርዓት መፍጠር ነው። ይህን የሚጠላል መተማመን የሰፈነበት በሀገራችን አዲስ የፖለቲካ ስርዓት መፍጠር፣ ዲሞክራሲያዊ ስርዓት መገንባት፣ የዚህ ሂደት ውጤት ማለት ነው። ለዘመናት ሲንከባለሉ የመጡ ውስጣዊ ችግሮችን በውይይት መፍታት አዲስ የፖለቲካ ባህል ማዳበር የንግግር ባህል፣ የምክክር ባህል፣ አዲስ የፖለቲካ ባህል ማዳበር፣ ወቅታዊ ችግሮች ዘላቂ በሆነ መንገድ ተፈተው አስተማማኝ ሰላም በሀገራችን እንዲሆን ማስቻል፣ ጠንካራና ቅቡልነት ያለው ሀገረ መንግስት እንዲገነባ ምክንያት መሆን ነው የዚህ ሂደት ዓላማ። ይህንን የሚጠላ ካለ እንግዲህ ምንም ማድረግ አንችልም። እና ግቡ እያልን የምንጠይቀው አሁን ተቃዋሚ ያልገቡም ተቃዋሚ ፖለቲካ ፓርቲዎች፣ ፋኖ፣ ሸኔ፣ ሌሎችም የተባሉት በቃ ኔሚት ያሉት ሁሉ ማለት ነው። እነዚህ ሁሉ ዋዱ ዘይ ወንት ምንድን ነው የሚፈልጉት? ሪሊ ምንድን ነው ሪሊ የሚፈልጉት? አዲስ የፖለቲካ ስርዓትን ገንባ፣ ቁጭ ብለን ተነጋግረን ዲሞክራሲያዊ ስርዓት እናምጣ ቁጭ ብለን ተነጋግረን እኩልነት ነፃነት የሰፈነበት ሀገር እናድርግ ተነጋግረን እና ከዚህ ውጭ ምንድን ነው የሚፈለገው ዋትዝት እኔ በጣም የሚገርመኝ ነገር ነው እና በጠመንጃስ ደግሞ ማምጣት ይቻላሉ ይሄንን ነገር ይሄንን የምለው ለመንግስትም ጭምር ነው መንግስትም ሌሎችም ተቃዋሚዎችም በጠመንጃ የሚያሳኩት ነገር የለም ሊያሳኩት አይችሉም ከዚህ ቀደም ተሞክሮ ያልተሳካ ነው። ኪሳራ ያተረፍንበት ነው። ከክስረት ውጪ አንዳች ትርፍ ያላገኘንበት ነው። ኪሳራው ደግሞ የህይወት ኪሳራ ነው። ቀልድ አይደለም። የሰው ሕይወት ማለት ነው። እኛ አሁን ይሄን ያህል ሰው ሞተ፣ ይሄን ያህል ሰው እንደዚህ ሆነ ብለን ነው ይሄ ኒውስ መሆን የለበትም በእውነት ይሄ ኒውስ መሆን አይኖርበትም። እንዴት በሰው ሕይወት ዜና ይሰራል? ክቡር የሆነ የሰው ሕይወት እና በእውነት ይህ አስተሳሰብ ራሱ መቀየር አለበት። ወገኖቻችን ሲወድቁ፣ ወጣቶች ሲወድቁ ኢን ታውዘንድስ ኢን ሚሊየንስ፣ ይሄ ሊቆጨን ይገባል። ይብቃ እንበል፣ በእውነት ይብቃ ብለን ሆ ብለን እንነሳ። ጋዜጠኞች ይብቃ በሉ በእውነት ይሄ ይብቃ በላችሁ፣ ጩሁ። እኛም እንጮኋለን። ጨርሻለሁ። አመሰግናለሁ።